ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። ላይክ ሼር ሰብስክራይብ እያደረጋችሁ ጀምሩ። ዛሬም በጠቃሚ መረጃ መጥቻለሁ። ያው ለራሴ ማስበውን ለራሳችሁ ይጠቅማል ብዬ ማስበውን የሚሰጣችሁ ምክር ከተመቻችሁ ትቀበላላችሁ ማለት ይመቻችኋል ብዬ ተስፋ አድርጋለሁ እህቶቼ እና ምንድን ነው እኔ ያው ከዚህ በፊትም ያው የምትከታተሉኝ ልጆች ታቁታላችሁ። ኢንተርኔት የለኝም ዋይፋይ አንዴ ይኖራል አንዴ ያጠፋሉ። ሰዎቹ በጣም አስቸጋሪ ናቸው እና ዳታ ነው በብዛት የሚጠቀመው። እና ዋይፋይ ኢንተርኔት አለ ሲባል ጠፍቶ ነው የማገኘው። እና በቃ እኔ ሁሌንም ዳታ የምሞላው እና ማለት በጣም አስቸጋሪ ነው። አንዴ ይኖራል አንዴ አይኖርም። እና ምንድነው እህቶቼ ፍሪ ዋይፋይ ያላችሁ ልጆች ጊዜ ካላችሁ ችግር የለም፣ ይሄናል ብዙ ጊዜ አያስፈልግም። ዩቱብ ለመስራት ማለት ነው። ይጠቅማችኋል ብዬ ተስፋ አድርጋለሁ። አንዳንዴ በማይሆን ነገር ጊዜያችንን ከምናጠፋ የእውነት ጥሩ ቤት ካላችሁ፣ እንደዚህ ኢንተርኔት ካላችሁ እህቶቼ ጊዜያችሁን ተጠቀሙን። እኛ አሁን አረብ አገር ለምንኖር አላማ ካለን የአላማ ሰው ከሆንን ይችን ጊዜ ጊዜ ወርቅ ነው። እውነቴን ነው የምላችሁ እና ዩቱብ ክፈቱ ሁላችሁም። የእውነት ሼር እንደራረጋለን ለአንድ ወንም ሼር አደርጋለሁ ሰብስክራይብ እንደራረጋለን። እና እህቶቼ ዩቱብ ክፈቱ እባካችሁ፣ ዩቱብ ክፈቱ። አንዳንዴ በማይሆን ሰዓት ላይ ላይ ሄደን ጊዜያችንን የምናባክነው ለራሳችን የሚጠቅመውን ነገር የሚጠቅመንን መረጃ ብንማር ዩቱብ ላይ ኦንላይን እንደ ድሮ ትምህርት ቤት ሄዶ ምናምን መማር ቀርቷል አይደለ ስለ ኤዲቲንግ እንዴት ነው ቪዲዮ ታምኔል እንዴት ነው እንዴት እንደሚሰራ መማር እህቶቼ እና እባካችሁ ጊዜያችሁን ተጠቀሙ እኔ አሁን በጣም ፍላጎት ካለኝ በጣም ፍላጎት አለኝ ሶሻል ሚዲያ ከድሮም ጀምሮ ብሰራ እያልቅ ውስጤ ፍላጎት አለኝ እና ኢንተርኔቱ እንኳን ሳይኖረኝ አሁን ትላንትና ህጄ አልቆብኝ ነበርና ልክ ወደ እናንተ ዩቱብ እንትን እንዳልኩኝ ዳታው አለቀብኝ። ሄጄ እንትን አስሞልቼ መጣው ማለት ነው እህቶቼ። ዋይፋ ካላችሁ ጊዜ ካላችሁ ማለት አንዳንዴ ስራ ጨርሰን በእርግጥ አይመቻችሁም አቃ አለው። እኔ ስለተመችኝ ለእናንተ ይመቻችኋል ማለት አይደለም። ግን ጊዜ ቢያንስ ሰላሳ ደቂቃ ካላችሁ ክላሳችሁ ሄዳችሁ በቃ ያችን ጊዜ መጠቀም ማለት ነው እህቶች። አላማ ካለኩ ምንም የሚያግደን ነገር የለም። ፍላጎት ካለን ለዛ ነገር በጣም ፍላጎት ካለን፣ እኔ አሁን ዩቱብ ሞናይቴዜሽን አልሆንም ገና ነው ማለቴ። አግዶኛል በቃ። ሪዩዝ ያው ዩቱበር የሆናችሁ ሪዩዝ የሚባል ነገር ከሰጠ ትልቁ የዩቱብ ቅጣት ነው። ከአሁን ከአንድ ወር በኋላ ደግሞ መልሼ እንትን ይግባኝ ይጠይቃለሁ። የሰው ቪዲዮ ተጠቅመሻል ብሎኝ ከአሁን በኋላ የዩቱብ ፓርትነር መሆናችን የዩቱብ ቤተሰብ መሆናችን አለኝ። እንግዲህ ምንም ማድረግ አልችልም። እኔ ደግሞ መቼም ተስፋ አልቆርጥም። ይሄ እንኳን ባይሳካ ሌላ ከፍታለሁ። ለምን በጣም ፍላጎት ስላለኝ የውስጤን ወደ እናንተ መጥቼ ሳውራኔ ደስ ነው ሚለኝ። በጣም ደስ እያለኝ ነው ወደ እናንተ ቪዲዮ ምለቀው ማለት ነው። ምንድነው ይሄ ፍላጎት? ፍላጎት ስላለኝ ነው። እና እህቶቼ ፍላጎት ካላችሁ ምንም አያግዳችሁም። እና ይቅርታ ክፈቱ፣ ዩቱብ ከፍታችሁ ኢትዮጵያ ስገቡ፣ ዩቱብ ሳከብቱ፣ ኢትዮጵያ እንዳገቡ፣ የውነት ኢንተርኔት፣ ለምን በማይሆን በቲክቶክ በማይሆን ነገር ጊዜያችንን ከምናባክን ለምን በጥሩ ነገር አናባክንም? እህቶቻችን እኔም የእናንተ መጥቻ ያለው ላይክ ሰብስክራይብ፣ በተለይ ሰዓት ያው አዳድ ማለት በቅርቡ የከፈታችሁ አላችሁ። ሰዓት እኔ አመት ከምናምን ሆነኝ ያደክማል። ዝም ብላችሁ እንደከፈታችሁ ለብር ብላችሁ የምከፍቱ ከሆነ እሱን ተውት፣ ተስፋ ቁረጡት። ብር ይከፍላቸዋል፣ ግን እኔ ገና ነኝ። አሁን ተከፋይም አይደለም፣ ገና ዩቱብ ራሱ አልተቀበለኝም። ለምንድነው? ያው አንዳንዴ የሆነ ቪዲዮ መሀል መሀል ያስገባለሁ አይደለም በሱ ምክንያት ሪዩዝ ኮንቴንት ብሎኝ የሰው ቪዲዮ ወስደሻል ብሎኝ፣ እንግዲህ የመጨረሻ ሪዩዝ ኮንቴንት ካለ የመጨረሻ የዩቱብ ቅጣት ነው። እንግዲህ ከአንድ ወር በኋላ ጸልብልኝ እንዲቀበለኝ ብዙ ቪዲዮዎችን ዲሌት አድርጌ ያለው ለምን አምስት ሰኮንድ ለማትወላ ቪዲዮ እንግዲህ፣ አንዳንዴ የሆነ በመረጃ ስታመጡ ሰው ያምናቸው አይደለ። አሁን አንዳንድ ቪዲዮ ሲሰራ እንደ ድሮ እያስገባ አይደለምን። ቀጣኝ ቅጣት ስላለብኝ ምንም ማስገባት አልችልም። እና አንዳንዴ ሰው እንዲያምናችሁ በመረጃ የሆነ መሀል ላይ ቪዲዮ የምታስገቡት ነገር አለ። ቪዲዮ ሲሰራ አይደለም። እና ያቺኛ ሰኮንድ ስለጨመርኩባት ቀጣኝ ማለት ነው እንግዲህ አልተቀበለኝም። የዩቱብ ፓርትነር ፕሮግራም ላይ አልገባውም። እንግዲህ ምንም ማድረግ አልችለም። እኔ ደግሞ መቼም ተስፋ አልቆርጥም። ስጀመር እኔ ለብርም ብዬ አይደለም። በእርግጥ ከለፋችሁ ግድ ነው የሆነ ነገር ማግኘት፣ ግን በቃ ብርም ከፈለኝ አልከፈለኝም እኔ ከመስራት ወደኋላ ኋላ አልልም። ኢትዮጵያ እስክገባ ድረስ ለፋለሁ። በቃ እናንተ ጋ ብቻ እናንተ የሚጠቅም መረጃ ብቻ ላደርሳችሁ ለእናንተ ይጥቀም እንጂ ማለት ችግር የለም። አንደኛ ኢንተርኔት ባይኖርም ብቻ በዚህ ሰዓት ታውቁታላችሁ በጣም ነው የሚደብረው። ኢንተርኔት ከሌለ ቤተሰብ፣ ጓደኛችሁ፣ ስልካችሁ ነው በስልካችሁ ነው የምትዝናኑት፣ ምናምን ሶሻል ሚዲያ እያያችሁ ምናምን ነገር እና ምንድን ነው እህቶቼ ጊዜያችሁን ተጠቀሙ ማዳማችሁ ጥሩ ሆኖ የማትጨቀጭቃችሁ ችግር የለም ማዳም ያው ወጣት ትላለች ለአንድ ሰዓት ለሁለት ሰዓት ያንን ሮጣችሁ ስራችሁ እንኳን ማለቴ ተመልሳችሁ ትሰራላችሁ ቶሎ ቪዲያችሁን ኤዲት አርጋችሁ መልቀቅ የሚጠቅማችሁ ማለት ነው ማለት የሚጠቅም መረጃ ማድረስ ምንም አይከብድም ግን ከዛ በፊት ቀላል ነው ይህና ላይ አይከብድም ስለ ኤዲቲንግ ትማራላችሁ እንዴት ታምኔል እንዴት እንደሚሰራ ታምኔል ማለት፣ ይሄ አሁን ለመጀመሪያ ለምሳሌ ይቅርታ፣ ለምሳሌ ቪዲዮ ሳትከፍቱት ፊት ለፊት የሚታዩት ፎንትኖች አለ አይደል፣ ፎቶግራፎች ታምኔል ነው የሚባለው። እሱን እንዴት ቆራርጣችሁ መስራት እንዳለባችሁ እሱን መማር ሁለተኛ ደግሞ ቪዲዮቻችሁ መሀል ላይ የማይሆን ነገር እንትን ስታወሩ እሱ መቆራረጥ የሆነ የማይሆን ነገር ቃላት ስትናገሩ አለ አደለ፣ እሱ ቆራርጦ ማውጣት እንዴት እንደምትቆርጡ መማር ኦንላይን ማለት ነው። እና እንደዚህ እያደረጋችሁ ብዙም ፍላጎት ብቻ ይኖራችሁ ወደ አሁኑ ነው የሚገባችሁ የሆነት ፍላጎት ካላችሁ ማለት ነው። እህቶቼ ጊዜያችሁን አታባክኑ። እያያችሁ ነው ሰው በሶሻል ሚዲያ በአግባቡ ከተጠቀማችሁ፣ የሰው እንጀራ ሆኖ ሰው እየኖረበት ነው አይደለ? እያያችሁ ነው። ለእናንተ ያልነግራችሁም እና እባካችሁን እህቶቼ ተጠቀሙ ጊዜያችሁን። ኢንተርኔት ካላችሁ፣ እኔ እንኳን ይኸው በዳታ አስቡ፣ እንግዲህ በየወሩ ስምንት ስምንት ዲናር ነው የማወጣው እኔ ማለት ነው። አቃለሁ ጆርዳን በጣም አስቸጋሪ ነው ኢንተርኔት የሆነ በቃ ምግብ ወይ ስጋችሁ የተበላባችሁ ያህል ነው የሚሰማቸው። እና እነዚህ ሰዎች አሁን በቃ ሆን ብሎ ቶንኮል ነው እኛ ቤት አንውልን፣ ወይፋ ምን ያደርግልናል? ኢንተርኔት ምን ያደርግልናል? ሲፈልጉ ይሞላሉ፣ ሲፈልጉ በቃ። እኔ ሲጀመር በዋይፋቸው አልተማመንም። ምክንያቱም በብዛት ዋይፋቸው ዝግ ስለሆነ ሁሌ ዳታዬን ነው የሚሞላው። አንድ ያለ ሲባል አንድ ህልም ነው የሚያደርጉትና በጣም ክፋት ይሁን ምን ይሁን እኔ አላቅም ብቻ አስቸጋሪ ነው። ሰው ቤት ስትኖሩ እና መቻ አለው ብቻ ዋናው ፍላጎት የምኖራችሁን እኔ ስምንት ዲናር ወጣ ለወጣ እኔ አይጎዳኝም። ለእኔ የሚጠቅመኝን ነገር ብቻ ልስራበት። በዛ በሚሞላ ዳታዬ ጥሩ ነገር የሚጠቅመኝን ነገር ስለሚከታተል የሚጠቅመውም ነገር ወደ ሰው ስለማደርስ ምንም ችግር የለብኝም። እና እህቶቼ ነጻ ኢንተርኔት ያላችሁ እህቶቼ ዩቱብ ከብታችሁ አሁኑኑ ዩቱብ ክፈቱ። በጣም ቀላል ነው አከፋፈቱ። እንትን የጆርዳን ስልክ ቁጥር ያላችሁ ልጆች ማለት ነው። ኢሜል ነው የሚከፍቱት ሌላ ምንም ተአምር የምታደርጉት ነገር የለም። ኢሜይል አክቲቭ የሆነ ኢሜል ካላችሁ ዩቱብ መክፈት ዩቱብ አከፋፈት ብላችሁ ሰርች ስታደርጉ ይመጣል ዩቱብ እንዴት እንደሚከፍቱ እንዴት እንደምትሞሉ ማለት ነው። ዩቱብ ከብር መቀበል ድረስ ያለውን ነገር እንዳለ ትማራላችሁ ማለት ነው። ምንም አይከብድም ለማለት ፈልጌ ነው እህቶቼ። ጊዜያችሁን ተጠቀመው በአግባቡ አዲስ ሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ ከጠቀማችሁ እህቶቼ። ስለምትከታተሉኝ ስለምታበረታቱኝም አመሰግናለሁ። ያው ትላንትና በሰራሁት ቪዲዮ ምንድን ነው አንድ እህቴ ማለት ነው ኮመንት ላይ ይጽፋልኝ፣ ትምህርት አይጠቅምም። በትምህርት የተነሳ ነው ማለት እኔ ስመጣ ማለት ነው ወደዚህ ወደ ጆርዳን፣ እንግዲህ የሚኒስትሪ ወረቀት ግዴታ ነው ተብዬ ነው የሚኒስትሪ ወረቀት ተጠይቄ ነው እኔ ለዛ ነው። ትምህርት ለአረብ ሀገር ብቻ ሳይሆን ትምህርት ይጠቅማል አይደለ እህቶቼ፣ በአጠቃላይ ትምህርት አይጠቅምም አይባልም። መማር ለራስ ነው። አንዳንዴ አረበኛ ባንችል እንኳን በእንግሊዝኛ ከነሱ ጋር አንዳንድ ቃላት ልንግባባ እንችላለን አይደለ ምን ለማለት ፈልጌ ነው እህቶቼ አላውቅም አሁን ህጉ ተቀይሮ ይሁን አላውቅም እኔ በመጣው ሰት የሚኒስትሪ ወረቀት ኮፒ ወስዶ ነው ኦርጂናሉንም አሳይቻቸው እናው ከስምንት እስከ አስር የተማሪ ነው ምናምን ስሉ ነበረ እዚህ አረብ ሀገር ለመምጣት በእርግጥ ምንም እውቀት አያስፈልግም፣ ቤት ለማጽዳት እና ምግብ ለመስራት ደሞ ውጭ። ግን በአጠቃላይ እውቀት ጥሩ ነው፣ ለራሳችን ይጠቅማል፣ አይጎዳም ለማለት ፈልግ። ያው ኮመንት ስለተሰጠኝ ነው። ለአረብ ሀገር ደግሞ ምን ትምህርት ያስፈልጋል ምናምን ተብሎ አንድ ኮመንት እንመልሸዋለውኝ። በአጠቃላይ ትምህርት ያስፈልጋል። እህት ወንድም ያላችሁ አስተምሩ። ትምህርት አያስፈልግም አትበሉ ማለት ነው። በያላችሁበት ሰላም ሁኑልኝ። ወዳቸዋለሁ፣ አከብራቸዋለሁ። እህቶቼ መልካም ጊዜ፣ መልካም ቆይታቸው።